ውድ ተመልካቾቻችን ከኢቲቪ 57 ወደ ምሽት ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። የአዳማ ከተማ እግር ኳስ ክለብ ከኢትዮጵያ ፕሪሚየር ሊግ መውረዱን አረጋገጠ። በ36ኛ ሳምንት የኢትዮጵያ ፕሪምየር ሊግ ከሐዋሳ ከተማ ጋር ጨዋታውን ያከናወነው አዳማ ከተማ የውድድር አመቱን ከሊጉ በመውረድም አጠናቋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በተደረገው ጨዋታ አዳማ ከተማ በሐዋሳ ከተማ ሁለት ለአንድ ተረቷል። በሊጉ የመትረፍ ጭላንጭል ተስፋ የነበረው አዳማ ከተማ ቢኒያም አይተን ባስቆጥራት 21ኛ ደቂቃ ግብ መሪ መሆን ቢችልም አቤነዘር ዮሐንስ እና በረከት ሳሙኤል ሐዋሳን አሸናፊ ያደረጉ ሁለት ግቦችን አስገኝተዋል። በሊጉ ካደረጋቸው 34 ጨዋታዎች አስሩን ብቻ ያሸነፈው አዳማ ከተማ ከ11 አመታት በኋላ ነው ከኢትዮጵያ ፕሪሚየር ሊግ የወረደው። በዚህም ከወልዋሏ ዲግራት ዩኒቨርሲቲ እና ሱል ሽረ ቀጥሎ ከሊጉ የተሰናበተ ሶስተኛ ክለብ ሆኗል። አራተኛው ቡድን ደግሞ ነገ ከኢትዮ ኤሌክትሪክና ከመቀለ ሰባ እንደርታ መካከልም ይሆናል። በጨዋታው ድል ቀናው ሐዋሳ ከተማ ከወራጅ ቀጠናው ወጥቶ ባሳየው ድንቅ አቋም በ53 ነጥብ ወደ 3ኛ ከፍ ያለ ሲሆን ባህር ዳር የመጨረሻ ጨዋታውን ካሸነፈ ከወዲው አራተኛ ደረጃን ይዞ ማጠናቀቁን አረጋግጧል። ወደ ቀጣይ ዜና እናልፋለን። ስምንተኛ ቀኑን በያዘው የመላ ኢትዮጵያ ጨዋታ ከ22 በላይ ውድድሮች ፍጻሜያቸውን አግኝቷል። በዛሬ ሁለት የሴቶችና የወንዶች እግር ኳስ የግማሽ ፍጻሜ ውድድሮች ሲደረጉ የሜዳ ቴኒስና የመረብ ኳስ ውድድሮችም ተጠናቋል። በወንዶች እግር ኳስ ኦሮሚያ ሲዳማን ሁለት ለአንድ በመርታት ለፍጻሜ ማለፉን ሲያረጋግጥ ደቡብ ኢትዮጵያ በበኩሉ ጋምቢላን በመለያ ምት ታሸንፏል። በሴቶች ኦሮሚያ አማራ ክልልን 3 ለሁለት፣ ደቡብ ኢትዮጵያ ትግራይን አንድ ለባዶ በመርታት ለፍጻሜም በክተዋል። የፊታችን አሙስ በሁለቱም ጾታ ኦሮሚያ ከደቡብ ኢትዮጵያ የሚያደርጉት የፍጻሜ ጨዋታም ይጠበቃል። ከፍተኛ ፉክክር በተስተዋለበት የወንዶች ቮሊቦል ኦሮሚያ አዲስ አበባን በመርታትም አሸንፏል። በሌላ በኩል የሜዳ ቴኒስ የፍጻሜ ጨዋታዎች ዛሬ የተደረጉ ሲሆን አዲስ አበባ የተዘጋጁትን ሁሉንም የወርቅ ሜዳሊያዎችን በግልና በቡድን በማሸነፍ በስኬት አጠናቋል። ተመልካቾች በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ተመስገን አለባቸው ከጂማ በቀጥታ መስመራችን ላይ ይገኛል፣ ከእሱ ጋር ቆይታ እናደርጋለን። ተመስገን እንደምናመሸ። ዛሬ ስምንተኛ ቀኑን ይዘዋል መላ ኢትዮጵያ ጨዋታ፣ ፍጻሜውን ደግሞ የፊታችን ሐሙስ ያደርጋል እና እንደው የዛሬ ውሎ ምን ይመስላል? በውድድሮች መካከል የነበረው ፉክክር መስተጋብር ምን ይመስላል? አመሰግናለሁ ነጻነት፣ አንተም ተመልካቾችም እንዴት አመሻችሁ። ያው ስድስተኛው የመላው ኢትዮጵያ ጨዋታ ሊጠናቀቅ የሁለት ቀናት እድሜ ብቻ ቀርቶታ ለገና በሐሙስ ደግሞ ሰኔ 19 የመዝጊያ ስነ ስርዓቱ በደማቅ ሁኔታ እንደሚከናወን ነው የሚጠበቀው። 26 የስፖርት አይነቶች ነበሩ ልክ ውድድሩ ሲጀመር ስፖርታዊ ሁነቶች እንደሚከናወኑባቸው ተገልጾ የነበረው። ከእነዚህ 26 የስፖርት አይነቶች መካከል እስከ አሁን እስከ ዛሬ ምሽት ድረስ እንግዲህ በ23 የስፖርት አይነቶች ፍጻሜዎች መጠናቀቃቸውን ነው ከባህልና ስፖርት ሚኒስቴር ያገኘ ነው ደረጃ የሚያመላክተው ከአራት ሺ አምስት መቶ በላይ ስፖርተኞች ተሳትፎ ማድረጋቸው ይታወሳል። በተናጠል የዛሬ ውድድሮችን ከተመለከትን በወንዶችና በሴቶች እግር ኳስ ሁለት ክልሎች ናቸው ለፍጻሜ የደረሱት በሁለቱም ጾታ፣ በወንዶች ኦሮሚያና ደቡብ ክልል እንዲሁም በሴቶችን በተመሳሳይ የኦሮሚያ ክልልና የደቡብ ክልል እግር ኳስ ቡድን ወደ ፍጻሜ መድረሳቸው ተረጋግጧል። የሴቶቹ ዛሬ ረፋር ላይ ተደርጎ ነበር በአማራ ክልልና በኦሮሚያ ብሔራዊ ክልላዊ መንግስት ሴቶች እግር ኳስ ቡድን መካከል የተደረገው ጨዋታ ጥሩ ፍክክር የተመለከትንበት ጨዋታ ነበር። በኦሮሚያ ክልል ሶስት ለሁለት አሸናፊነት ተጠናቆ ኦሮሚያ ክልል ለፍጻሜ መድረሱን አረጋግጧል። ሌላኛው ጨዋታ እንዲሁም በትግራይና በደቡብ ኢትዮጵያ መካከል ተደርጎ የደቡብ ኢትዮጵያ ክልል አንድ ለዜሮ በማሸነፍ ነው ወደ ፍጻሜ ማለፉን ያረጋገጠው። ከሰዓት በዚሁ በእግር ኳስ በወንዶች የተደረጉ ሁለት የግማሽ ፍጻሜ ጨዋታዎች ነበሩ። በሁለቱም እልህ አስጨራሽ ፉክክሮችን ተመልክተናል። ሰባት ሰዓት ላይ በጋምቤላ ክልልና በደቡብ ክልል መካከል የተደረገው ጨዋታ መደበኛው ደቂቃ አንድ ለአንድ መጠናቀቁን ተከትሎ የመለያ ምት ተሰጥቶ ነው እንግዲህ የደቡብ ክልል ልክ እንደ ሴቶቹ ሁሉ በመለያ ምት ማሸነፍ መቻሉን ተከትሎ በስድስተኛ የመላው ኢትዮጵያ ጨዋታ በእግር ኳስ ለፍጻሜ መድረሱ የተረጋገጠው። ዘጠኝ ሰዓት ላይ ደግሞ የኦሮሚያ ክልልና የሲዳማ ክልል ያደረጉት ጨዋታ እንደዚሁ ጥሩ ፉክክር በደጋፊ ተሳታፊዎችም የታጀበ ጨዋታ ነበር የተመለከት ነው። ኦሮሚያ ክልል ቀድሞ ግብ አስቆጥሮ መምራት ችሎ ነበር። ነገር ግን የሲዳማ ክልል ተጫዋቾች ከረፍት መልስ ኳስና መረብን ማገናኘታቸውን ተከትሎ ዘጠናው ደቂቃ አንድ ለአንድ ተጠናቆ ተጨማሪ ወይም የባከነ ሰባት ደቂቃ በተሰጠበት ወቅት እንግዲህ ከቆመ ኳስ የተሻገረውን ኳስ የኦሮሚያ ክልል አጥቂ በግንባሩ ገይቶ ኳስና መረብን አገናኝቶ ነው እንግዲህ ለፍጻሜ መድረሳቸው የተረጋገጠው። ይህ የፍጻሜ እግር ኳስ ጨዋታ በሁለቱ ክልሎች መካከል በሴትም በወንድም በኦሮሚያና በደቡብ ክልል መካከል መካከል እንግዲህ የፊታችን ሐሙስ የሚከናወን ይሆናል ማለት ነው። የመዝጊያው ስነስርዓትም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በሁሉም አማራጮች ለተመልካቾች የሚደርስ ይሆናል። የሜዳ ቴኒስ ጨዋታ ዛሬ ፍጻሜውን ሲያገኝ፣ ቀደም ሲል በአጭር ዜና ለተመልካቾች እንዳደረስከው እንግዲህ የአዲስ አበባ ከተማ አስተዳደር በተናጥል በጥንድ እንዲሁም በድብልቅ የተደረጉ ውድድሮችን ብዙ ሜዳሊያ በማግኘት በአሸናፊነት አጠናቋል። የኦሮሚያ ክልል ሁለተኛ ደረጃን ይዞ ያጠናቀቀበት ውጤት ነው የተመዘገበው፣ በሜዳ ቴኒስ ማለት ነው። ሌሎች ውድድሮችም እንዲህ ተከናውነው ነበር። በተለይ በሜዳሊያ ሰንጠረዡ ስንመለከት አዲስ አበባና ኦሮሚያ ናቸው በመሪነት ተርታ ለቀናት የቆዩት ማለት ነው። ዛሬ በሜዳሊያ በወርቅ ብዛት እኩል ሆነው ነበር። እንግዲህ ሁለቱን ለመለየት ያገዘ አንድ የፍጻሜ ውድድር ተደርጎ ነበር፣ በመረብ ኳስ ማለት ነው። የኦሮሚያ ክልል ሶስት ሁለት ማሸነፉን ተከትሎ አሁን ላይ የመላ ኢትዮጵያ ጨዋታን የሜዳሊያ ብዛት ኦሮሚያ እየመራ ይገኛል የአዲስ አበባ ከተማ አስተዳደር ደግሞ ሁለተኛ ደረጃን ይዟል ነገና ከነገ በስቲያ ቀሪ የፍጻሜ ጨዋታዎች የሚከናወን ይሆናል ነጻነት ባልደረባችን ተመስገን አለባቸው ከጅማ በቀጥታ ስላደረስከን ተጨማሪ መረጃ እጅግ አድርገን እናመሰግናለን ከውጭ በፊፋ የዓለም ክለቦች ዋንጫ ዛሬ ምሽት የሚደረግ የምድብ የመጨረሻ ጨዋታ ይደረጋል ባየር ሙኒክ ከቤኔፊካ ቼልሲ ከኤስፕራንስ የሚያደርጉት ምራ ግብሮች የሚጠበቃሉ ምህረት ተስፋዬ ማለፉን ያረጋገጠውን የቡንደስሊጋው ሻምፒዮን ባይር ሚኒክን የያዘው ምድብ ሶስት የብራዚል ቡድኖች ፈታኝ ሆነው በቀረቡበት መድረክ ፍላሚንጎና ቼልሲ የሚገኙበት ምድብ አራት ቼልሲ ከኤስፔራንስ የሚያደርጉት ጨዋታ ተጠባቂ ሆኗል ባይር ሚኒክ ቤኔፊካ ቦካ ጁኒየርስና ኦክላንድ ሲቲ በሚገኙበት ምድብ ሶስት ባቫሪያኑ ወደ ጥሎ ማለፍ ማለፋቸውን ቀደም ብለው አረጋግጠዋል የቡንደስሊጋው ሻምፒዮን ምሽት አራት ሰዓት ከቤኔፊካ በሚያደርገው ጨዋታ ካልተሸነፈ ደግሞ ምድቡን በበላይነት መርቶ ያጠናቅቃል ባለፉት ሁለት የምድብ ጨዋታዎች ሰዎች በድመር አስራ ሁለት ግቦችን ያስቆጠረው ባየርን የምሽቱን ጨዋታ እንደሚያሸንፍ በርካቶች ግምታቸውን አስቀምጠዋል። ኦክላንድ ሲቲ ላይ አስር ግቦችን አስቆጥረው ሲያሸንፉ ቦካ ጁኒየርስን ደግሞ ሁለት ለአንድ ማሸነፋቸው ይታወሳል። የፖርቱጊዝ ፕሪሚራ ሊጋው ክለብ ቤኔፊካ የምድቡን የመጀመሪያ ጨዋታ ከአርጀንቲናው ቦካ ጁኒየርስ አቻሲ ላይ በሁለተኛው የምድቡ ጨዋታ ኦክላንድን አሸንፎ ከባየርን በመቀጠል በምድቡ የተሻለ እድል እንዲይዝ አስችሎታል። ቤኔፊካ እድሉን በራሱ የመውሰን እድል ያለው ሲሆን አንድ ነጥብ ወደ ቀጣዩ ዙሪያ ሳለ አሸንፈዋል ማሸነፍ ደግሞ የምድቡ የበላይ ሆኖ እንዲያጠናቀቅ ያስችለዋል ቻርሎቴ በሚገኘው ባንክ ኦፍ አሜሪካ ስታዲየም ላይ በሚደረገው ጨዋታ ከተሸነፉ በምድቡ ሌላኛው ጨዋታ ኦክላንድ ሲቲ ከቦካ ጁኒየርስ የሚያገናኘውን ጨዋታ ውጤት ይጠብቃሉ የሁለቱ ክለቦች የመጨረሻ የእርስ በርስ ጨዋታ በአዲሱ የአውሮፓ ሻምፒየንስ ሊግ ፎርማት በሊግ ስቴት ጨዋታዎች ባየርን አንድ ለባዶ አሸንፏል ባየር ሙኒክ ምድቡን በበላይነት ማጠናቀቁን ካረጋገጠ በምድብ አራት ሁለተኛ ሆኖ ከሚያጠናቅቀው ቼልሲ አሊያም ኤስፔራንስ ይገ ይገናኛል ቤኔፊካ ባየር ሚኒክን ተከትሎ ሁለተኛ ሆኖ ማለፉን ካረጋገጠ ደግሞ ከፍላሚንጎ ይገናኛል ሌላኛው የዚሁ ምድብ ጨዋታ የኒውዚላንዱን ክለብ ኦክላንድን ከአርጀንቲናው ቦካ ጁኒየር ሲያገናኝ ምሽት አራት ሰዓት ጊዮዲስ ፓርክ ላይ ይከናወናል ተመልካቾች ከኢቲቪ ሃምሳ ሰባት ስፖርት ዜናዎቻችን አበቁ መልካም ቀን ይሆን መልካም ምሽት ይሆንላችሁ አንተን አመሰግናለሁ ከኢትዮጵያ ቴሌቪዥን ኤቲቪ 57